አረጋግጥልን ያናገረ አምላክ ስለመሆኑ መረጃ ስለመጃያዘልኝ ይህ ሰው ምንድን ነው ያለው? ያናገረ አምላክ እንደሆነ ማስረጃ ስጠናል። እንግዲህ አምላክ ነው ብሎኛል እያለ ነው ደምሳሽ? አንድ ሙስሊም ሰው ደግሞ መጥቶ የፍቅር ሲዝምን ነቢ ነቢ ደምሳሽን ምን እያለው ነው? አምላክ፣ ያናገረ አምላክ እንደሆነ ማስረጃ ስጠን እያለው ነው መልሰን እንጠይቃለን። እስልምና ላይ ቀጥል፣ ከቀደሙ መጽሐፍቶች መረጃ አለ፣ ስለአንተ የተነገረ ነገር ብዙ ነገር ተነግሯለሁ። እስቲ ምዕራፍ ስንት ቁጥር የምጥር ዘመን ላይ ነው የምጠጣውት እንደምታውቀው እንግዲህ ቀደምት መጽሐፍ ስለአንተ የተናገረዋለ ወይ እንግዲህ ተመልከቱ ይህ በግልጽ የተናገረ ነገር እንደሌለ ለማሳየት ምን እያለው ነው? አሳየኝ እያለው ነው። አሁን እንግዲህ ሙስሊም እህት ወንድሞቻችን የሚለፉትን ነገር እናውቃለን። መሀመድን መጽሐፍ ቅዱስ ሊመፈለግ የታወቀ ነው፣ ታውቃላችሁ። አንዲ መንፈስ ቅዱስ ያረቁታል፣ አንዲ ምን፣ አንዲ ምን፣ አንዲ ምን። እስኪ እንቀጥላለን፣ ችግር የለውም። ስራሴ መጨረሻው ዘመን ላይ ነው። ምን ምን ምዕራፍ ላይ ተነገረ? ስለአንተስ የትኛው መጽሐፍ ነው? ከመጀመሪያ ጀምሮ ብትሄድ ብዙ ነገሮች በ2015 የሚከሰት እንዳለ ቁአይ ልክ እንደዚሁ እግዚአብሔር ይመስገን። አንድ የቆየ ኢትዮጵያ ልክ እንደዚሁ እኛ እንደምንጠይቀው አይ አንዴ ቆይ፣ ኢትዮጵያ ልክ እኛ ምን ብለን እንደምንጠይቀው እስቲ ከቁራን በፊት ስለሱ ስለተነገረ ነገር ስንላቸው አይ መጽሐፉ ተበረዘዋል ይሉ የለም። ስለሆነ የለም ነው ባጭሩና፣ አብዱል ከሪም ምን እየጠየቀ ነው? ይህ ውስታዝ እንግዲህ ስላንተ እየተነገረ ከዚህ በፊት እስልምና ላይ ይሄ ጥያቄ አይሰራ ግን ነገር ግን ለሱ ይሰራል ማለት ነው። ለማንኛውም ቀጥል። ኮስተር ብሎ ምንድን ነው ደሞ ያለው ቁርአን ላይ ተጽፈ ቁርአን ላይ ተጽፎ ያለው አጥፍታችሁት ነው። እናንተ እዩ፣ ተመልከቱት። ቁርአን ላይ ተጽፎ ያለው አለ። መሐመድም ምን ብሎ ተናግሮ ነበር ነው ብለው የሚናገሩት። አይ አህመድ የሚባል እንዲህ እንዲህ ተጽፌ ነበረ በኢንጂል ላይ ብሎ እንትን ብሏል። ተመልከቱ፣ እያንዳንዳችሁ ሙስሊሞች አይምሯችሁን ብቻ ትጠቀሙ፣ ከዛ እስልምና ላይ ትቆያላችሁ ወይስ አትቆዩ የሚለውን ነገር ነው። አለ። ቀጥል ነቢ ሙሐመድ ብሎ ተናገረና ነቢ ሙሐመድ የነቢያት መደምደሚያ ነበር ቶ እርሱን እርሳው። ነቢ ሙሐመድ የነቢያት መደምደሚያ ነው ብሎ ይዘጋል። የለበትም መደምደሚያ ነው ብሎ ይዘጋል። ነቢ አይመጣም። ከመጣ እንኳን ይልሃል። ከመጣ እንኳን ጥቁር አረ የለም ብራዘር፣ እኔ ሙስሊም ነኝ። ምንድን ነው የምታወራው? እንዲህ ምን እያለ ሌላ ሰው አለ ክርስቲያኖችን እኔ ምን ላይ ነው ያለው? ምዕራፍ ስድስት ላይ ነው ያለው። ቢላል ቢላል ላይ ሚራብ የሚባል መጽሐፍ አይደለም ብራዘር፣ ቁርአን አለን አስራሁት ምዕራፍ አለው። የምር ምዕራፍ ስንት ላይ? እሺ ነገ ነገ አጣርቼ። አሁን ላይ ዝም ብለህ ነው። አሁን የሚገርማችሁ አሁን ደምሳሽ ያደረገው ልክ የዛኔ መሀመድ ጥያቄ ሲጠይቅ እንደሚለው ነገ ይዤላችሁ መጣለው። እንዲህ ነበር የሚለው ልክ እንትን ሲል ማለት ነው ጥያቄ ሲጠይቅ እንዲህ አምጣ ሲባል ነገ ይዤላችሁ እመጣለሁ ነበር የሚለው ቆስቲ ቆስቲ እንደው በውስጥ በውስጥ ጠዋቂነት አለሁ ቢል ጥሩ ነበር እኮ በውስጥ ጠዋቂነት ብሏል ራሱ ብሏል ያላለው ነገር የለም ቦታ ቁርአን ውስጥ አለሁ ግን በውስጥ ጠዋቂነት ነው ቢል እኮ ሴፍ ነበረ ቆይ ሚለውን እንደሞተ ማለት

እሱን እሱን ከንፈሩ ጋር ጋጠቅቶ ምናምን የሚል ሰው ካለ አሳየኝ እስቲ። አንተ ነው ከንፈሩ ጋር አስከብቶ የሚል ከዚህ ጋር ቀደም ካለ። እሺ፣ ሌላ ጥያቄ። ሌላ ደግሞ የተለያዩ ቱርክ ላይ፣ ብራዚል ላይ የተለያዩ መስጊዶች ላይ ደረሰው ነገር በክርስቲያኖች ላይ ደረሰው ነገር እንደተናገርኩኝ ሙስሊሙንም ክርስቲያኑን ተቆጥቷል አምላክ ብዬ ነበረ እንደተናገርኩኝ ብራዚል ላይ ቱርክ ላይ ሲሪያ ላይ የመሳሰሉት ላይ ወዲያውኑ፣ እንደ ድሮም ነበር። አንተ ከመምጣት በፊት በመትኬት እየተጣሉ ነው፣ ድሮም ነበር። አንተም ከአንተ ሳትመጣ ምንም ይሄ እዚህ ግባ የሚባል ነገር አለ፣ ማንም ሰው የሚገምተው ነገር። ስለዚህ አሁን አንተ የሆነ ግልጽ የሆነ ማስረጃ አላመጣም። መጀመሪያ ማን እንደተገለጠልን ማረጋገጥ አልቻልክም። ዝም ብሎ መንፈስ ነገረኝ የሚል ነው ይሄ። ኤቪደንስ ሊሆን አይችልም። የጣት ምልክት ነገርከኝ። የጣት ምልክት ድሮም የነበረ ነው። የአንድ የየብቸኝነት የማመልከቻ ነው። ግን የሚተኮስ ከንፈሩ ጋር አስጠግቶ ነቢዩ መሀመድ ሶስት ጊዜ በሕልሜ አይቼዋለሁ፣ ሶስት ጊዜ በሕልሜ አይቼዋለሁ ነቢዩ መሀመድን ሶስት ጊዜ ምን አልከኝ? ቆስቲ ቀጥል። ከፈለክ አይ ምን ይሄ ሌሊት ላይ ወደ ሰማይ ሄድኩኝ ብሎ እይናገር የለ መሀመድ ከዛ ካላህ ጋር አወራው ምናምን የሚል ሐዲስ አለና ልክ እንደዚሁ ማለት ነው። ይህም አካላውን ምን እያለ ነው? በህልሜ ከነብዩ መሐመድ ጋር ሶስት ጊዜ አውርቻለሁ አለ። ማስረጃ የለውም እሱ ነው ማስረጃው። ለነብዩስ? ማስረጃ ለመሐመድ ማለት ነው የለውም። ማን ነው ማስረጃው? እሱ ነው። ከዛ ደግሞ ከሁለት መቶ ዓመት በኋላ መጣው ደግሞ ይጽፉለታል። ለዚህ ማሁን ከሁለት መቶ ዓመት በኋላ መጥቶ እሱ እየተናገረውን ቢጻፍ እሱ እንደ ማስረጃ ትይዛላችሁ። ስለሆነ አሁን እያያኝ ያለ ነው ሙስሊሞች ፍቅር ሲዝም ላይ ያደረጉ መስፈርት ወደ እስልምና ሲመጣ እስልምናን ዜሮ እንደሚያደርገው ነው ማለት ነው። ለማንኛውም ቀጥልና ከዛ። ስለዚህ ነቢዩ መሀመድ ምን ብሏል መሰላችሁ? በህልሙ የተገለጥኩለት ሰው ካለ፣ በህልሙ ያየኝ ሰው ካለ የምር ምን እየተገለጨለት ብሏል። ስለዚህ ይህ ሰውዬ ተገለጠልኝ ካለ እውነቱም ተገልጦለታል ማለት ነው በመሀመድ መስፈርት። እንግዲህ ተመልከቱ፣ ይህ ሰው አየውኝ ይላል መሀመድም አየውኝ ይላል። ተመልከቱ እንግዲህ የነብዩ ባይ ዘ ወይ ደምሳሽ የመሀመድም ስም አንዱ ስሙ ደምሳሽ ነው። ስሙም አሳያቸዋለሁ፣ ችግር የለውም። እንግዲህ ተመልከቱ ይህ ሰውዬ በህልሜ አየውኝ በህልሜ ተመለከትኩኝ እንዲ ሆነ እንዲ ሆነ ይላል። እንዲ ተንብያለሁ ይላል። እንዲሆኗል ሆኗል ይላል መሀመድም። በተመሳሳይ ቦታ እንቀጥላለን። እንቀጥል አንድ ሀሳብ ልስጥ ቀጥል አሁን የተነሱት ክሌሞች ኔጌቲቭ ኔጌቲቭ፣ ከባህር ጠለል በታች ነው የሚያወርደው። የተነሳውን ክሌም አይተህ ከሆነ ለምሳሌ ደምሳሽ መንፈስ ነው ተገለጠልኝ ያለው። ቢያንስ መንፈስ እንኳን እንደተገለጠለት ተናግሯል። ሙሐመድስ ምንድን ነው ያለው ሲባል ሰይጣን ሰይጣን የተገለጠልኝ ይመስለኛል። አይታችኋል? የደምሳሽ ክሌ ይሻላል ከሙሐመድ። ምክንያቱም ሙሐመድ ሊትራሊ ያመነው አጋንንት እንደተቆጣጠረው በሱም በጣም እንደፈራ እንደተጨነቀ አአ አጋንንት አይደለም መልአክ ነው ብለው ደግሞ ያሳመኑት በሂራ ዋሻ ውስጥ ያልነበሩ የአይን ምስክሮች ያልሆኑ ጣዖት አምላኪ የነበሩ ሰዎች ነው። ሁለተኛው ደምሳሽ ያነሳው ክሌ ምንድን ነው? ከሰይጣን ከሆነ ያስጨንቃል ይረብሻል። የመረበሽ መንፈስ ይላል። ኦኬ። የሙሐመድን መገለጥ ስናይ እጅግ በጣም ይረበሽ እንደነበር ሙሉ ሰውነቱ ይገረጣ እንደነበረ ከፍተኛ ራስ ምታት ይይዘው እንደነበረ በቀዝቃዛ አየር በላብ ይጠመቅ እንደነበር እንደ ግመል እንደ ጥጃ ይጮፍ፣ ያጓራ እነዚህ ሁላ ምልክቶች ሙስሊሞች በየትኛው ሞራል ነው ይህንን ጥያቄ መጠየቅ የሚችሉት ሲባል መልሶ እስልምናን ኔጌቲቭ ስለሚያስገባው ማለት ነው። እና ቀጥሉ ማስረጃዎችን ማምጣት ይቻላል። በራ ዋሻው ክስተት ኦኬ፣ እስልምና ገብተዋል ማለት ነው። ሀሳብ ያላቸው በምን ማናቸውም በሼኪ ደረጃ ያለም በሙስሊም አያየውም። እርግጠኛ ነው። እኔ ግን አይቼዋለሁ ሶስት ጊዜ እሱና፣ ልናምን አንችላል። መካ መዲና ገብቼ የእናንተ ምንጣፉ ሲዘብራችሁ አስተካክላቸው አውቃለሁ፣ አስተካክላቸዋለሁ። መካ መዲና፣ ይህ ሀጅ የሚደረግበት ቦታ ላይ ቀይ ምንጣፍ ነው፣ ዝብርቅ በቃ ብሎ ነበር። ይሄን ተውና አሁን የተገለጠለባት ቤዚክ ነገሩን ንገረን። ምንጣፍ ማስታከሉን ተውና ቤዚክ ነገሩን ንገረን። ቤዚክ ነገሩ ምንድን ነው? ሁለት አይነት ማስረጃ፣ ሁለት ማስረጃ ነው አንዱ ሁለት ምንም ሳይንቲ ሁለተኛው ፕሪ ፕሪቲካል ማስረጃ ነው። ይሄ ደግሞ ዘበርድ ዮቲ ወይ በእልም ያየሁትን ነው ማለት ነው። ይሄ ሦስት ማስረጃ በእምነት የሚገለጥ ማስረጃ ነው። ሦስት ማስረጃ አለ እና የመጀመሪያው ሦስት ማስረጃ ነው። ከዚህ ቀደም ያሉ ነቢያት አሉ። የመጀመሪያው አንተ የመጀመሪያ ቀደምት ያሉ ነቢያቶች አሉ። መሲህ ነኝ ብለ ከተነሳ አኖኝት የተደረገው ወይም ደግሞ በቀደምት ነቢያት የተናገረለት ነኝ ካል እዚህ ቀደም ያሉ ነቢያቶች ስለ አንተ ሊናገሩ ይገባል። ብዙ ነገሩን ሊገልጡ ይገባል። ለይህ ማስረጃ ማምጣት ነ እዚህ ጋር ምን መስፈርት ስተመሰላችሁ? ጌታ ምስክሬን እስልምና ዜሮ የሚያደርግ መስፈርት ኔጋቲቭ ማለት ነው። ምን ጠየቀ መሰላችሁ? ቀደምት ነቢያት ስለ እኔ ተናግረዋል የምትል ከሆነ ከነሱ ቀደምት ነቢያት ስለአንተ እየተናገረውበትን ማስረጃ ምጣ ያለው ነው። ይሄን አካል ማለት ነው። ይሄ ሙስሊም ነው፣ ኡስታዝ ነው፣ ማንኛው ይጠይቃል። ይሄ ፍቅር ሲዝም ነብይ ነኝ ብሎ እየተነሳው እሺ፣ ሙስሊሞችን ጠይቃችሁ አንድ ነብይ ቁርአን ሳይመጣ በፊት ከሙሐመድ ያ ሂራ ዋሻውስ ጅብሪኤል ሳይገለጥለት አንድ ሰከንድ በፊት እንኳን ያለ ጽሁፍ ይሁን አንድ ሰከንድ በፊት ነቢይ ሆኖ ስለ መሐመድ የመሰከረ አንድ አምጡልን። እስኪ አንድ በሱ መስፈርት ማለት ነው፣ አንድ አምጡልን። ዮኒ እንደው ነገሩን ስናከብደው ማለት ነው። ሱረቱል ኢስራ ምዕራፍ 7 ቁጥር 157 ላይ ተፍሲሩን ስትመለከተው። መሐመድ አንድ አይሁዳዊ ሽማግሌና ልጅ ተውራት ኦሪትን ሲያነብ ያያቸዋል እና ከዛ ሲያልፉ እኔ በዚህ ውስጥ ተተንብያለሁ አይደለ እንደ ይላቸዋል። ከዛ በኋላ አዎ በትክክል ተተንብያል አሉት ይላል። ይሄ ውሸት ነው። የትኛውም ኦሪትን የሚያነባ አይሁዳዊ በኦሪት ውስጥ መሐመድ ተተንብያል ሊል አይችልም። ስለዚህ ስፔሲፊክሊ ቁርአን እንዲሁም በቀደሙት መጽሐፍ ተተንብያ ያለው መሐመድ ተተንብያል ማለት ብቻ ሳይሆን የትኛው መጽሐፍ ውስጥ ተተንብያ እንደተተንበየ ይናገራል። ተውራትና ኢንጂል ውስጥ ነው። ተውራትና ኢንጅል ውስጥ የቱ ጋር ነው ማህመድ የሚባል ነብይ የተተነበየው? ስፔሲፊክ አድርጎ ነው የሚናገሩ። ዝም ብሎ በደፍ ነው አይደለም። ስፔሲፊክሊ በእነዚህ መጽሐፍት አለው ነው የሚለው። ከነዛ ከራሳቸው መጽሐፍት የቱ ጋር ነው ማህመድ የተተነበየው? የለም። እንቀጥል። ስለዚህ እስልምና ውሸት ነው ማለት ነው። ማት እናንተ አሁን ደምሳሽ ነው የምትከተሉት ማለት ነው። ሙስሊሞች በ የሰባተኛው ክፍለ ዘመን ፍቅር ሲይዝም ውስጥ ነው ያላቸው። ጀዛኩም ላ ሀይር ያ ጀማ፣ እንግዲህ ተመልከቱ ስለምና አንድ ነገር ሲጠየቅ የሚመለሰው ብዙ ጊዜ እንደ ምን አገባን እኛ ስለ ቁርአን ትክክለኝነት እየጠየቅናችሁ እንዴት ከቁርአን ላይ ማስረጃ ትሰጡናላችሁ? ከነቢያት መጽሐፍ ላይ ስጡን እንጂ ስንል ኖ ይሉናል። ኖ ይሉናል። የሚጠየቀውን ግን በተመሳሳይ መልኩ ተመልከቱ። አይ እኛ ከነሱ መጽሐፍ ከነሱ ከተናገሩበት ላይ ነው አምጣ እያለ ያለ ነው። የራሱ መጽሐፍ ገልጦ ይህ ሰው ቢመልስ መልስ ይሆናል። አዎ ይኸውና በመጽሐፍቴ ላይ እንደዚህ ብለዋል። ይኸው እንቀጥል። ሁለተኛው ደግሞ ሁለተኛው ምንድን ነው? ግልጽ የሆኑ ግልጽ የሆኑ ምንም እንኳን ለብቻቸው ኢንዲፔንደንት ሆኖ መረጃ ባይሆንም፣ ግን ግልጽ የሆነ ሰዎች ሊክዷቸው ማይችሏቸውን ተአምራትን ልታሳይ ይገባል። ግልጽ የሆኑ ተአምራቶች ነው ሁለተኛው ይሄ። ሶስተኛው ደግሞ የማይካዱ አይነት ትንቢቶችን ተናገረ። ክሊርሊ ሊታዩ እዚሁ በዚሁ ማለት ነው። ለሩቅ አይደለም። የዛሬ ሰላሳ ዓመት እንዲሆነ ያልምናል ቬሪፋይ ማ አረግ እዚህ ጋር ሆነ እዚ ሆኖ እዚ ጋ ምን ትሰማላችሁ መሰላችሁ? ግልጽ የሆነ እዚሁ በዚሁ የዛሬ ምናምን አመታት አይደለም እዚሁ በዚሁ ትንቢት ተናግራችሁ ተናግረህ ከሆነ ነብይነ መስፈርት እየሰጠው ነው የነብይነት ስለሆነ ሙሐመድ በሕይወት ባለ ጊዜ ትንቢት ተናግሮ ያ ትንቢት እየተፈጸመበትን ማስረጃ አምጡ ማለት ነው፣ አይደል? እንግዲህ ሙስሊም ነው ጠያቂው፣ አሳዩንም እያለ ነበረ። ታምራትንም ያሳዩናል። ታምር አዎ፣ ታምርም እያሳዩ ከስንት ጊዜ በላይ ኦልሞስት አስራ ሰባት ጊዜ በላይ ምናምን ነገር ቁርአን ውስጥ ተጠቅሶ መሀመድ የመለሰው መልሳለ ምንድን ነው? ተአምር ካላ ነው እያለ የመለሰው መልሳለ። አሳየን ተአምር፣ አሳየን ተአምር፣ አሳየን እየተባለ እየተጨቀጨቀ ነበር መሀመድ። እንመጣበታለን። እያንዳንዷ ነገር ኔጌቲቭ ነው የምታስገባው ተመልከቱ። እንቀጥል። አእምሮ ያለው ያስተውል። በጣም ከባድ የሆነ ነገሮችን ልታደርግ ይገባሉ። ሶስቱንም ማድረግ አልቻልቅም። ዝም ብለን ማስረጃ ሁለት አይነት ነው ያለው። ሁለት አይነት ነው ማስረጃ። አንተ አሁን ዞሮ ዞሮ አንዱ ነው የተነጠንቀው። ስለዚህ ሁለት አይነት ማስረጃ ነው ያለው። አንደኛው እንደ ህልም የምንለው እንደ እምነት የምንለው ሲሆን ሁለተኛው ደግሞ በመደመር ወይም ደግሞ በማየት የምናረጋግጠው ማስረጃ ነው። ይህ ደግሞ ዘጠና ፐርሰንት በአለም ላይ እሱ አይደለም ማስረጃ። አንተ የራስ ግምትና ህይወት መረጃ ለ ለራስ ነው። ለሌላ ሰው ግን እምነት የምታስ አንተ አሁን ምንም ነገር የለኝም እያልክ ነው። አሁን ማሳያችሁ ምንም ነገር የለኝም ዝም ብላችሁ በቅጣትን እንደዛ ብቻ ነው የምታደርገው። በቃ አለቀ። ይሄ ነው ወንድሜ። ለማንኛውም እንግዲህ ፍቅር ሀሳብ ካላችሁ አቁም እንጂ አምላክ ይግለጽልህ ወንድሜ፣ በአንተ ላይ አምላክ ይሁን አእምሮውን ይግለጽልህና ነገር ዘመተለምስ ለመምስክር ያቀበው ነ በህልማት ታስበ የምር አንድ ይህን ያህል ሴጣን እኔ አጨወትብኝ ገብተዋል እንደዚህ ይህን ያክል እንኳ ስለ ያዘው ምን እንዳለው ሰማችሁ። ይህን ያህልማ ሴጣን አይጨወትብኝ። ተመልከቱ። አንድ ነገር አለኝ የምጠይቀው፣ ሙስሊሞችን የምጠይቀው፣ ይህንን የምጠይቀው፣ ይሄ ልጅ ያለው ይህን ያህልማ ሴጣን አይጨወትብኝ። ስለዚህ አንተን እየተጫወተ ያለብህ እየተጫወተብህ ያለው ሴጣን ነው እያለው ነው። ስለዚህ እያንዳንዱ መልእክት ከማን የሚመጣው ከዚህ ሰውዬ የሚመጣው ከዚህ ሰውዬ አፍ የሚወጣው መልእክት ምንድን ነው ማለት ነው? ከሴይጣን ነው ማለት ነው። ስለዚህ አንድ ቪዲዮ እዚህ ጋር እዚሁ ይህን ሳታቋረጥ አንድ ቪዲዮ እንትንብል እኔ ፕሮፋይል ውስጥ ግባ አንዴ እኔ ፕሮፋይል ውስጥ ግባ። ስለዚህ እያንዳንዱ መልእክት ከዚህ ሰውዬ የሚመጣው ከምንድን ነው ማለት ነው? ከሴይጣን ነው ማለት ነው። ተመልከቱ። ከዚህ ሰውዬ የሚመጣው መልእክት እንዳለ ከሴጣን ከሆነ አንድ ሰርፕራይዝ አለኝ ለእናንተ። ምን ሰርፕራይዝ አለኝ እንመልከተው፣ አብረን በጋራ ሴጣንማ ይሄን ያህል እኔ ላይ ጫወትብኝ። ከአንተ እያንዳንዱ የሚመጣው ነገር ከምንድን ነው እያለ ነው ከሴጣን ነው። ሴጣን እየተጫወተብህ ነው። ኳስ ሜዳ ሆኖብሃል። የደምሳሽን ክፈተው፣ የደምሳሽን፣ አዎ እሱን ክፈተው፣ ማይክን ክፈተው። ተመልከቱት። መልእክቱ እንዳለ ከዚህ ሰው የሚመጣው ከምንድን ነው ከሴጣን ሴጣን ወዴት ነው የሚመራን? እንመልከት እባካችሁ፣ መዳን የምትፈልጉ ከሆነ ሙስሊም ሁኑ። እስቲ እባካችሁ፣ መዳን የምትፈልጉ ከሆነ ሙስሊም ሁኑ። ከክርስትና ብቻ ሳይሆን ቡዲዝም፣ ዱሪዝም፣ ሲኪዝም ሁሉ የተሻለ ነው። ዓለም ላይ ካሉት ሃይማኖቶች ሆኑ ምክንያቱም የመጡት የመጨረሻ ነቢ ነቢዩ መሀመድ ስለሆኑ። ቴንክ ዩ። ስለዚህ ይህ ሰውዬ ሴጣን ከሆነ የሚመራው ሴጣን ከሆነ ሴጣን ደግሞ ወዴት ነው የሚመራን? ወደ ጠማማ መንገድ ይሄ ሰውዬ ወዴት እያለን ነው? ወደ እስልምና እየመራን ነው። ስለዚህ ሴጣን ደሞ ወደ ትክክለኛው ነገር ስለማይመራ፣ ሴጣን ምንድን ነው ማለት ነው? እስልምና ምንድነው ማለት ነው? ትክክለኛው መንገድ አይደለም ማለት አለክ። እስልምና በመመዘኛ ይወድቃል፣ በመመዘኛው ይወድቃል። ካልየ ስ ጥያቄ ጠይቄ እየሳክሽ ነውና፣ እስቲ መሐመድ እና ደምሳሽ ምን ይለያቸዋል እስኪ? መሐመድ እና አሁን በነገራችን ላይ ሙስሊሞች ኤጀንሲ ያዩ ይስቃሉ። አሳብ ተጣለ ችግር። አሁን ሙስሊሞች ኤጀንሲ ይስቃሉ፣ ግን ዋት ዴይ ዶንት ሪላይዝ ኢዝ ዳት ነብያቸውና ደምሳሸ የሚለየው ነገር የለም። አሁን እነሱ ደምሳሸ የሚስቁበት ነገር በሙሉ ተመልከቱ፣ ደምሳሸ የሚስቁበት ነገር በሙሉ መሐመድ ላይ አለ። በነገራችን ላይ አሁን እኛ ያላቀረብናቸው ማስረጃዎች ስላሉ ነው እንጂ እንዳለ ደምሳሽ የተናገረውን ነገር ነው የተናገረው። ደምሳሽ ጅብሪል አንሶ እንትን ማንቆርቆሪያ ውስጥ ገባ ብሎ ተናግሯል። ደምሳሽ አስባብን ንዙሉ ላይ ስትመለከቱት እንዲሁ ጅብሪል አንሶ እጄ ላይ ገባ ይላል። መሐመድ እያንዳንዱን ነገር ማለት ነው። ስለዚህ አሁን እናንተ የምትስቁበትን ነገር በሙሉ ደምሳሽ ላይ ያንን ራሱ ነገር በከፋ መልኩ መሐመድ ላይ ልናመጣው እንችላለን። ለምሳሌ ደምሳሽ እኔ ከሰይጣን ትናገር ያለው አላለም እስካሁን ደስ ደምሳሽ እኔ ሰይጣን ያናገረኝ አላለ። መሐመድ ግን ሰይጣን ያናገረኝ ብሏል፣ ሀያ ሁለት ሃምሳ ሁለት ላይ አስባብ ነው። ኦኬ። ስለዚህ እንደውም በአንዳንድ ሁኔታ ነብያችሁ ከደምሳሽ ይከፋል። ስለዚህ እናንተ የምትስቁበትን ነገር መሐመድ በከፋ ሁኔታ አለው።